የእግዚአብሔርን ቃል በምናነብበት ጊዜ ምሳሌዎች ላይ ማተኮር አለብን ብዬ አስባለሁ። ለምን ከተባለ የምሳሌው ትርጉም ከተረዳን በዛ ውስጥ ትልቅ መልእክት አለ። ለምሳሌ ያህል የሐዋርያት ሥራ ምዕራፍ አራት ቁጥር አስራ አንድ ጋር ያለውን እናነባለን። እንዲህም ይላል እናንተ ግንበኞች ንቃችሁ የጣላችሁትም ድንጋይ እርሱ ነው፣ ነገር ግን እርሱ የማዕዘን ራስ ሆነ ይላል። ይህ አሁን ስለ ኢየሱስ ክርስቶስ ነው የሚያወራው። ይህንን በጥልቅ ለመረዳት እንደገና ምሳሌ እንጠቀማለን። ይህ ማለት አንድ ቤት ሲገነባ ማዕዘን ድንጋይ በጣም አስፈላጊ ነው፣ ምክንያቱም የሕንፃው መሰረት ነው። እንዲሁም የሕንፃውን ክብደትና መረጋጋት ይደግፋል። ነገር ግን የማዕዘን ድንጋይ በትክክል ካልተቀመጠ ወይም መሰረቱ ጠንካራ ካልሆነ አጠቃላይ ሕንፃው ወይም ቤቱ ለጉዳት የተጋለጠ ይሆናል፣ ምክንያቱም በደንብ ደግፎ የሚያቆመው ወይም የሚይዘው ነገር የለም። ይህ ማለት ቤተ ክርስቲያን ያለ ኢየሱስ ክርስቶስ ከተገነባች ወይ ደግሞ በትክክለኛ መንገድ ኢየሱስ ክርስቶስን ካልተከተለች በቤተ ክርስቲያን ውስጥ ተጽዕኖ ያሳድርና ለጉዳት የተጋለጠች ትሆናለች ማለት ነው። ቤተ ክርስቲያን ስንል ደግሞ ህንፃውን ሳይሆን እኛን ነው። አሁን ቤተ ክርስቲያንን ከእኛ ጋር ስናነጻጽር ይህ ማለት እኛ ያለ ኢየሱስ ክርስቶስ ከተገነባን ወይ ደግሞ በትክክለኛ መንገድ ኢየሱስ ክርስቶስን ካልተከተልነው በእኛ ላይ ተጽዕኖ ያሳድርና ለጉዳት የተጋለጥን እንሆናለን ማለት ነው። እና የማዕዘን ድንጋይ ለጠቅላላው ቤት መሰረት ሆኖ ያገለግላል። እንደገና ደግሞ ድንጋይ ብዙውን ጊዜ የሕንፃውን ታሪክና ባህል መሠረታዊ ክፍልን ይወክላል። ያለ ማዕዘን ድንጋይ መገንባት ማለት ደግሞ የማዕዘን ድንጋዩ የተሸከመውንና ታሪካዊ ጠቃሚዎችን ማጣት ማለት ነው። ይህንን ስናጠቃልል ኢየሱስ ክርስቶስ የቤቱ ሁሉ መሰረት ነው። ይህ ማለት የእኛ መሰረት ኢየሱስ ክርስቶስ ነው። ያለ ኢየሱስ ክርስቶስ ከተገነባን ታሪካዊ ጠቃሚዎችንም ማጣት ማለት ነው። ይህ ማለት ያለ ኢየሱስ ክርስቶስ ከተገነባን ምንም ጠቃሚ የሆኑ ታሪኮች አይኖረንም ማለት ነው። ስለዚህ የእኛ የሕይወታችን ታሪክ ኢየሱስ ክርስቶስ መሆን አለበት ብዬ አስባለሁ። እና እናንተ ግንበኞች ንቃችሁ የጣላችሁትም ድንጋይ እርሱ ነው፣ ነገር ግን እርሱ የማዕዘን ራስ ሆነ ለሚለው ይህንን ይመስላል።